የስድስት ወር ህፃን ሳለሁ በጎረቤታችን ቤት ፊት ለፊት መንገድ ዳር በተቀመጠ የቆሻሻ መጣያ ውስጥ ጥላኝ ጠፋች። ግን ልንገራችሁ፣ ከዚህ ሁሉ ከሚደርስብኝ መከራ በላይ የምፈራቸው ሁለት ነገሮች ነበሩ እግዚአብሔር እና ሲኦል። እና ስለዚህ የመጨረሻውን ውሳኔ ወሰንኩ። ከባቡር ሃዲዱ ከ3 እስከ 4 ሜትር ያህል ራቅ ብዬ ባቡሩ እስከሚመጣ እየጠበቅኩ ነበር የባቡሩ ጥሩምባ ተሰማኝ እቅዴን የምፈጽምበት ሰዓት እንደደረሰ አወቅኩ በዚህ መሃል ድንገት እናቴ ደወለችልኝና ቁጣ በተቀላቀለበት ድምፅ አንድ ነገር ልነግርህ ነው ይደወልኩልህ አልፈልግህም አንተ ልጅ አይደለህም አለችኝና ስልኩን ዘጋችሁ ውድ የሱፐርናቸራል ቻነል ቤተሰቦች ይህን ምስክርነት ላይክ እና ሼር ማድረግ አትርሱ እንዲሁም ኢየሱስ ያድናል እያላችሁ ኮሜንት አድርጉ። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማኅበርተኛ ሁኑ። ስሜ ክሪስ ባትስ ይባላል። አሜሪካን አገር ሎስ አንጀለስ ግዛት ውስጥ አናሎፕ ቫሊ ከሚባለው አካባቢ ነው የምኖረው። የአምስት ዓመት ልጅ ሳለሁ አያቴ እንደነገረችኝ አባቴ እኔ እንደተወለድኩ ጥሎኝ የሄደው ልጅ ስለማይፈልግ ነበር። እናቴም እኔን ከወለደችኝ ከስድስት ወር በኋላ እኔን አልፈለገችኝም። ምክንያቱም ስራዋ ሞዴልነት ስለነበረ እኔን የምትንከባከብበት ጊዜ ስላልነበራት ነው። በእርግዝናዋ ወቅትም የሞዴልነት ስራዋን አቋርጣ ስለነበረ ከተወለድኩ የስድስት ወር ሕፃን ሳለሁ በጎረቤቶቻችን ቤት ፊት ለፊት መንገድ ዳር በተቀመጠ የቆሻሻ መጣያ ውስጥ ጥላኝ ጠፋች። ከጎረቤታችን አንድ ሴት ወጣችና በቆሻሻ መጣያ ውስጥ የሕፃን ልጅ ድምፅ ሰማች። ሕፃኑን አነሳችውና ስታየው የምታውቀው ሕፃን ነው። ይህን ሕፃን አውቀዋለሁ፣ እናቱንም አውቃታለሁ ይህ ሕፃን እንዴት እዚህ መጣ? ብላ በድንጋጤ አንስታኝ ወደ ቤቷ ወሰደችኝና ለአያቴ ደወለችላት። የልጅሽን ልጅ አግኝቸዋለሁ በቶሎ መተሽ ውሰጂው አለቻት። አያቴም ወደዚያው ሄደችና እኔን ከጎረቤታችን ሴት ተቀብላኝ ከስድስት ወር ዕድሜዬ እስከ አራት ዓመቴ ድረስ አሳደገችኝ። የሚያሳዝነው ነገር በዚያን ወቅት አያቴ የነርቭ ሕመም ነበረባትና ሆስፒታል ገባች። እና በዚያን ጊዜ ከአያቴ ጋር መሆን ስላልቻልኩ የተለያዩ ሰዎች በየተራ የወሰዱኝ ይንከባከቡኝ ነበር። በመጨረሻ ግን እናቴ አብዝታ የምትጠላት እህቷ ጋር መኖር ጀመርኩ። ለእንደኔ አይነት እናቱ ለጣለችው ሕፃን ከዚያ ቤተሰብ ጋር መኖር እጅግ ከባድ ነበር። በጣም አሰቃቂ ግንኙነት ነበረን። በጣም ነበር የሚያሰቃዩኝ። ይህ ደግሞ ግራ የሚያጋባ ሆነብኝ ምክንያቱም በየሳምንቱ ሁሌ እሁድ እሁድ ቸርች እንሄድ ነበር እሁድ ብቻ ሳይሆን አንዳንዴ ሮብሮብም የቸርች ፕሮግራም እንሄድና እንካፈል ነበር እና ቅዱሳን ነው የሚመስሉት ነገር ግን የእግዚአብሔር ቃል በመጽሐፈ ምሳሌ ምዕራፍ 13 ከቁጥር 24 ላይ በበትር ከመምታት የሚፈራ ሰው ልጁን ይጠላል ልጁን የሚወድ ግን ተግቶ ይገስጸዋል የሚለውን ቃል ያለ አግባብ አጣመው በመተርጎም በፈለግን ጊዜ እንዳሻን ልንገርፍህ፣ ልንደበድብህ የእግዚአብሔር ቃል ሙሉ ፈቃድ ሰጥቶናል፣ ይህን ስናደርግ ነው ወደ እግዚአብሔር መንግሥት የምንገባው ይሉኝ ነበር። ሳልገረፍ፣ ሳልደበደብ እና አምርሬ ሳላለቅስ ለአንድ ሳምንት ከቆየው ለእኔ ትልቅ ስኬት ነበር። በፊቴ እና በሰውነቴ ላይ የተለያዩ በድብደባና በግርፊያ የጠቆሩና የበለዙ ምልክቶች ሁሌም ከእኔ ላይ ስለማይታጡ መምህራኖቼ ሁልጊዜ ጊዜ በቤት ውስጥ ችግር አለ እንዴ እያሉ ይጠይቁኛል። ቤት ውስጥ ከፍተኛ ስቃይ ቢደርስብኝም ለመምህራኖቼ ግን አረምንም ችግር የለም ብዬ ነበር የማመልስላቸው። ምክንያቱም ቤት ውስጥ ችግር እንዳለ ከተናገርኩ ስቃይን የበለጠ ያብሱታል ብዬ ስለፈራው ነው። ግን ልንገራችሁ፣ ከዚህ ሁሉ ከሚደርስብኝ መከራ በላይ የምፈራቸው ሁለት ነገሮች ነበሩ፣ እግዚአብሔር እና ሲኦል። እግዚአብሔርን በአእምሮ የሳልኩት በሰማይ ውስጥ ተቀምጦ እገድልሃለሁ በእሳት ትቃጠላለህ ዘመንህን ሁሉ ለዘላለም ነፍስህ እረፍት አታገኝም እያለ የሚያስፈራራ አምላክ አድርጌ ነው የሳልኩት። ምክንያቱም ነፍስ ካወቅኩበት ጊዜ ጀምሮ የማውቀው የሥቃይ ሕይወትን ብቻ ስለሆነ ነው። በየሳምንቱ እኮ ግን ቸርች አንቀርም ነበር። በቤት ውስጥ ባለኝ ሕይወትና ስለ ሃይማኖት በተቀረጸብኝ አስተሳሰብ ስለ ምድራዊውም ስለ ዘላለማዊም ሕይወት የነበረኝ አስተሳሰብ ተዛብቶብኝ ግራ ተጋብቼ ነበር። ሁለቱንም ሕይወት ያጣሁት መስሎ ይሰማኝ ነበር። ስለዚህ ስለ ራሴ፣ ስለ ሕይወቴ አንድ ውሳኔ መወሰን አለብኝ ብዬ አሰብኩ። ምክንያቱም ያንን ሊያደርግልኝ የሚችልና ስለ እኔ የሚጨነቅ ሌላ ማንም ሰው እንደሌለ ተረዳው። ዕድሜዬ 15 ዓመት ሞልቶኝ ስለነበረ ራሴን ማስተማር አለብኝ። ይህንንም የማደርገው የሰውን ልጅ ሕይወት በጥልቀት በመመርመርና ሕይወትን እኔ ራሴ ተጋፍጬ በመለማመድ ነው ብዬ ወሰንኩ። ይህንንም ለማድረግ እድሜ እንደሚፈቅድልኝ ዝግጁ እንደሆንኩ ተሰማኝ። ስለዚህ ማታ ማታ አምሽጬ በፈለኩ ሰዓት ወደ ቤት መግባት፣ ከትምህርት ቤትም በፈለኩ ሰዓት መቅረት ጀመርኩ። በውጤቱም የሃይስኩል ትምህርቴን ማጠናቀቅ አቅቶኝ ከሃይ ስኩል ሳልመረቅ ቀረሁ። ከሃይ ስኩል አቋርጬ ከወጣው በኋላ ጓደኞቼ በህይወታቸው እየተለወጡ ሲሄዱ አይ ነበር። የሚረዷቸውና የሚያግዟቸው የሚደግፏቸው ወዳጅ ዘመድና ቤተሰብ አላቸው። ከዚያም ሲቀጥል የራሳቸው መኖሪያ ቤትና ሌሎች ለህይወታቸው የሚያስፈልጓቸውን ነገሮች ሲያሟሉ አየሁ። እኔ ግን የሚረዳኝ ስለሌለ ወደ ካውንቲ ቢልዲንግ እየሄድኩ በወር 200 ዶላር የእርዳታ ብር እየተቀበልኩ መኖር ጀመርኩ። ለሰዎች ችግሬን መንገር ደግሞ ያሳፍረኛል። ችግሬን ብቻ ሳይሆን በልጅነቴ የገጠመኝን ሥቃይ ለአንድም ሰው እንኳ ትንፍሽ ባለማለቴ ወደ ጭንቀትና ድብርት ውስጥ ገባሁ። ድንዛዜ ውስጥ ገባው ብል ይቀለኛል። የተለያዩ አደንዛዥ እጾችንና እንክብሎችን መውሰድ ጀመርኩ። የአልኮል መጠጦችንም በየቀኑ መጠጣት ጀመርኩ። ከፍተኛ የሳል ሕመምም ያዘኝ። መንፈሴን የሚያሳርፍልኝ ስለመሰለኝ ከአንድ ሱስ ወደ ሌላው እየቀያየርኩ ሁሉንም ሞከርኩት። በመጨረሻ ግን ሰለቸኝ፣ ደክመኝ። ለሱሰኛነት እንኳ የማልሆን ሰው እንደሆንኩ ተሰማኝ እና አንድ ሌላ ነገር መሞከር አለብኝ ብዬ ወሰንኩ። የኔ ነው የምለው አንድም ሰው የለኝም፣ ቤተሰብም ጓደኛም ሁሉ ርቆኛል። ስለ ሕይወት ምንም የሚታየኝ ተስፋ የለም እና ስለዚህ የመጨረሻውን ውሳኔ ወሰንኩ። ራሴን ማጥፋት አለብኝ ብዬ ወሰንኩ። ውሳኔዬንም ለመፈጸም እቅድ አወጣው። ወደ አንድ የባቡር ጣቢያ ሄድኩና ባቡሮቹ የሚወጡበትንና የሚገቡበትን ሰዓት በደንብ አጠናሁ። ከዚያም መቼ በየትኛው ቀን በስንተኛው ሰዓት እንደማደርገው ወሰንኩ። በዚያች ቀን እዚህ መጥቼ በፍጥነት በሚጓዝ ባቡር ስር ራሴን ለመወርወር ወሰንኩ። ምንም ነገር ቢከሰት ግድ አልነበረኝም። እያሳለፍኩ ካለውት ሕይወት የከፋ ሌላ ምንም ነገር የለም ብዬ አሰብኩ። አንዲት የምትቀርበኝ ሴት ነበረች የተሰማኝን ስሜት ትንሽ የተረዳች ይመስለኛል። እና የዛን እለት ተከትላኝ መጣ ነበር። እኔ ደግሞ ከባቡር ሀዲዱ ከ3 እስከ 4 ሜትር ያህል ራቅ ብዬ ባቡሩ እስከሚመጣ እየጠበቅኩ ነበር። የባቡሩ ጥሩምባ ተሰማኝ። እቅዴን የምፈጽምበት ሰዓት እንደደረሰ አወቅኩ። ድንገት ግን ዞር ስል ያቺን እህት በርቀት ቆማ አየኋት። እቅዴን አበላሸችብኝ ብዬ በጣም ተናደድኩ። ተመልሼ ወደ መኪና የገባሁ ልክ ተመልሼ ወደ መኪናዬ እንደገባው ደግሞ እናቴ ደወለችልኝ። እንዴት በዚህ ሰዓት ልትደውልልኝ ቻለች ብዬ ተደነቅኩ። ምክንያቱም ራሴን ለማጥፋት በመጨረሻዋ ደቂቃ ላይ ነበርኩ። ከእናቴ ጋር በስልክ ካወራን ደግሞ በርካታ ዓመታት አልፈዋል። እንዴት አሁን ልትደውልልኝ ቻለች? ምናልባት ይቅርታ ልትጠይቀኝ ፈልጋ ይሆናል ብዬ አሰብኩ። ይቅርታ ከጠየቀችኝማ ሕይወቴ ይለመልማል፣ ሁሉ ነገር መልካም ይሆናል። ስልኬን እንዴት አገኘሽው ብዬ ጠየቅኳት። እሷ ግን ቁጣ በተቀላቀለበት ድምፅ አንተ እኔን እየፈለግከኝ እንደሆነ አያትህ ነግራኛለች። ስልክህን የሰጠችኝ እሷ ናት። አንድ ነገር ልነግር ነው የደወልኩልህ። አልፈልግህም፣ አንተ ልጄ አይደለህም አለችኝና ስልኩን ዘጋችው። ስልኬ ላይ አፍጥጬ ለደቂቃዎች ቆየሁና በመኪናዬ መስኮት በኩል አሽቀንጥሬ ወረወርኩት። መኪናዬንም አስነስቼ በከፍተኛ ፍጥነት መንዳት ጀመርኩ። ጥቂት እንዳሄድኩም የመኪናን በር ከፈትኩትና መኪናው በፍጥነት በመሄድ ላይ እንዳለ ወደ አስፋልቱ ዘልዬ ወረድኩ። አስፋልቱ ላይ ስወድቅ በኃይል ህመም የተሰማኝ ጭንቅላቴ ላይ ነበር። በጣም ያማል እያልኩ ሳስብ በአስፋልቱ ላይ ተጋድሜ ከነበረበት በቃ ልነሳና ወደ ቤት ልሂድ አልኩና ለመነሳት ሞከርኩ። ነገር ግን አልቻልኩም። አሁንም ደግሜ ሞከርኩ። ነገር ግን መነሳት አቃተኝ። ራሴን የመጎተት ያህል ከመሬት ላይ በትግል ተነስቼ ቆምኩ። ከሆነ ከከባድ ሸክም የተላቀቅኩ ያህል ቀለል ያለ ስሜት ተሰማኝ። በቆምኩበት ወደ ኋላ ዞር ብዬ ሳይ የገዛ ሰውነቴ እኔው ራሴ በአስፋልቱ ላይ ተኝተው አየሁት። እንዴ ያ የእኔ ሰውነት ነው እንዴ? የለም፣ በፍጹም እኔ ልሆን አልችልም። እኔ እዚህ ቆም ያለው አእምሮ የፈጠረብኝ ብዥታ መሆን አለበት አልኩና በቃ ወደ ቤት ልሂድ ብዬ ሦስት እርምጃዎችን ተራመድኩ። በድንገት ግን የሰማዩ መልክ ተቀየረብኝ። እንቅስቃሴዎች ሁሉ የተረጋጉና ሰላማዊ ሆኑ። ምንድነው እየሆነ ያለው? አልኩ። ከዚያም እንደ መብረቅ የሚያስተጋባ ኃይለኛ ድምፅ ይሰማኝ ጀመር። ያ ድምፅ የእግዚአብሔር ድምፅ እንደሆነ እንደሰማችሁት ወዲያው ነው የምታውቁት። ልጠይቀው ያሰብኩት ጥያቄ ሁሉ ገና ከአፌ ሳይወጣ ወዲያው ነው የሚመለስልኝ። ከመልሶቹም መካከል ራሴን እንደገና ላስተዋውቅህ እኔ እግዚአብሔር ነኝ አለሁ። መላእክትም አሉ አለኝ። ምክንያቱም በተለይ በመላእክት መኖር ስለማላምን የተሰጠኝ መልስ ነበር። ከዚያ ቀጠለና ከፊት ለፊቴ እንደ ቴሌቪዥን ያለ ስክሪን ተከፈተ። በስክሪኑ ውስጥም አንዲት በኃጢአት ሕይወት የምትመላለስ የምትመስል ሴት ስትሄድ ትታያለች። እግዚአብሔርም እወዳታለሁ ሲል ሰማሁት። ቀጥሎም አንድ ሻንጣ በእጁ የያዘ ሰው በስክሪኑ ውስጥ ታየ። እግዚአብሔርም እወደዋለሁ ሲል ሰማሁት። አሁንም አንድ ሌላ ወጣት በስኬትቦርድ እየተንሸራተተ ሲያልፍ በስክሪኑ ውስጥ ታየ። እግዚአብሔርም እወደዋለሁ ሲል በመብረቃማ ድምፁ ሲናገር ሰማሁት። ከዚህ በኋላ እግዚአብሔር ሊነግረኝ የፈለገው አንድ ነገር፣ አንተ ስለ ራስ ጥሩ ሰው እንዳልሆንክ ታስባለህ፣ አንተ ግን መልካም ሰው ነህ። እኔ ደግሞ ሰውን ሁሉ እወዳለሁ። ወደ ዓለም ሁሉ መልእክተኞችን የምልከው ሰው ሁሉ ለዘላለም ከኔ ጋር እንዲሆን ስለምፈልግ ነው። አሁን ወደ ምድር ተመልሰህ ትሄዳለህ። ለሰዎችም ሁሉ እንደምወዳቸውና ለዘላለም ከኔ ጋር እንዲሆኑ እንደምፈልግ ንገራቸው አለኝ። የሚያወራኝን በአካል አላየሁትም። በዚያ ስፍራ እንዳለ ግን በእርግጠኛነት ተሰምቶኛል። መገኘቱ ሲሰማኝ መጀመሪያ ያወቅኩት በዚያ ስፍራ መገኘት የማይገባኝ ደካማ ሰው እንደሆንኩ ነው። ስለሆነም ቶሎ ከዚያ ቦታ መውጣት እንዳለብኝ ተሰምቶኝ ነበር። ነገር ግን እርሱ ለኔ ካለው ጥልቅ ፍቅር የተነሳ በዚያ ለዘላለም መኖር ተመኘው። ከተፈጠርኩ ጀምሮ የማላውቀው የመወደድ ስሜት ተሰማኝ። የሚጠነቀቅልኝ አምላክ ለካ አለ ብዬ አሰብኩ። ያለ ቅድመ ሁኔታ፣ ያለ ምክንያት የሚወደኝ አንድም ሰው የለም። እግዚአብሔር ለኔ ያለው ፍቅር ግን እንደዚያ አይነት እንዳልሆነ ተረዳሁ። አሁን ከቆምኩበት ወደ ታች ጎንበስ ብዬ ተመለከትኩ። ከደመናው በላይ በሰማይ ውስጥ ነው ያለሁት። በርካታ መላእክትን አየሁ፣ ከስፍራ ስፍራ ይበራሉ። ከመላእክቱ መካከል ሁለቱ መጥተው አጠገቤ ቆሙ። እነዚህን መላእክት ከልጅነቴ ጀምሮ የማውቃቸው ያህል እንግዳ አልሆኑብኝም። በብርሃን የተሞሉ ናቸው። ቁመናቸውና መልካቸው ደግሞ እንደ ሰው ልጅ መልክ ነበር። እይታዬ ደግሞ በብዙ እጥፍ ጨምሮ ሁሉን ነገር ማየት የምችል መሰለኝ። አጠገቤ ከቆሙት ከመላእክቱ አንደኛው በምድር ላይ ላሉ ለብዙ ሰዎች የምትነግራቸው መልእክትና የምታገለግለው አገልግሎት አለህ አለኝ። ይህንን ብቻ ነው የተናገረኝ። አሁን በዚህ ጊዜ ለሁለተኛ ጊዜ ወደ ታች ጎንበስ ብያ አየሁ። አሁን ከደመናው በታች ወደ ምድር ተጠግቻለሁ። በምድር ላይ ቅድም ከመኪናዬ ወድቆ አስፋልት ላይ የተኛው ስጋዬን፣ አካሌን አሁን እዛው ቦታ ላይ አየሁት። አምቡላንስ አጠገቡ ቆሟል። ጓደኛዬም ከዚያው ስፍራ አለች። ልክ ይህን ስመለከት በአስቸኳይ ወደ ምድር መመለስ እንዳለብኝ አወቅኩ። ከዚያም እሺ ወደ ምድር እመለሳለሁ ብዬ ስናገር በዚያችው ቅጽበት ወደ ምድራዊው ስጋዊ አካሌ መጥቼ ገባሁ። በዚያው ቅጽበት ደግሞ ከእንቅልፍ እንደሚነቃ ሰው ስነቃ የነቃሁት ከሁለት ቀናት በኋላ ሆስፒታል ውስጥ ነበር። በሆስፒታል ውስጥ ያሉ ሰዎች ሐኪሞቹን ጨምሮ ተአምረኛው እያሉ ይጠሩኝ ነበር። ምክንያቱም ሞታሃል፣ ብለን ደምድመን ነበር። ትነቃለህ ብለን በፍጹም አልጠበቅንም ነበር አሉኝ። በሰውነቴ ውስጥ ያለው ደም በብዛት ስለፈሰሰ የመዳን እድል አልነበረኝም። ከሆስፒታል የወጣው ቀን በዊልቼር ላይ ሆኜ ነበር የወጣሁት፣ ምክንያቱም መናገርም መራመድም አልችልም ነበር። ወደ ሰማይ ቀና ብዬ እየተመለከትኩ፣ ሰማዩ የጠራ ነበር፣ ፀሐይዋም ደምቃለች በሰማዩ ጥግ ላይ የሚታዩት ተራሮች የመንግሥተ ሰማያትን ገጽታ አስታወሱኝ። ልዩነት ግን አላቸው። ከዚያም እውነት ተገለጠልኝ። ከዚህ ከምናየው ከፍጥረታዊው ዓለም ባሻገር ሌላ የሚጠብቀን መንፈሳዊ ዓለም አለ። እግዚአብሔር አለ። እግዚአብሔር አሁን በምህረት ዓይን ነው የሚያየን፣ በፍቅር ነው ወደ እርሱ የሚጠራን እንጂ አሁን በድካማችን አይፈርድብንም። እግዚአብሔር እውነተኛ አምላክ ነው። ከዚያ ጊዜ ጀምሮ ሞትን መፍራት አቆምኩ። ሁሉም ነገር ተቀየረ። የእግዚአብሔርን እውነት ይበልጥ የማወቅ ፍላጎት አደረብኝ። በእርግጥ መጀመሪያ ጉግል ላይ ነው መፈለግ የጀመርኩት የሃይማኖት ምንነት፣ የመጽሐፍ ቅዱስ ምንነት እያልኩ መፈለግና ማንበብ ጀመርኩ። ይህንን ነገር ላምንበት የሚችለው መሆኑን ማረጋገጫ ነበር የምፈልገው። መጽሐፍ ቅዱስን በደንብ ካነበብኩ በኋላ ግን ስለ ሕይወትና ስለ ሞት፣ ከሞትም በኋላ ስላለው ሕይወት የነበረኝ አመለካከት ፈጽሞ ተቀየረ። ሥራ መውደድና ጠንክሬም መሥራት ጀመርኩ። ሞሎች ውስጥ የልብስ መደብሮች ውስጥ በርካታ ስራዎችን ሰራው። በመጨረሻም ስፔሻል ኤድ ኪድስ የተባለው ድርጅት ውስጥ መስራት ጀመርኩ። ይህ ስራ ደግሞ በጣም ተስማማኝና እዛው መስራቴን ቀጠልኩ። ምክንያቱም ድርጅቱ ከእግዚአብሔር መንግሥት ሥራ ጋር የሚዛመድ ብዙ ነገር አለው። በመላው ዓለም ራስን ማጥፋት በብዛት አለ። ብዙዎቹ እኔ ያገኘሁትን ዳግም ወደ ምድር መጥቶ የመኖርና የእግዚአብሔርን መንግሥት ወንጌል የመስበክ ዕድል ሳያገኙ ብዙ ነፍሳት በዚያው ነው አንቀላፍተው የሚቀሩት። እኔ ግን ይህን የመመስከር ዕድል ስላገኘው ዕድለኛነት ይሰማኛል። እናንተም ይህን ምስክርነት ስለሰማችሁ ዕድለኞች ናችሁ። ለሰው ሁሉ መናገር የምፈልገው ነገር ይህንን ነው። የነገሮች ሁሉ ምንጭ የሆነው እግዚአብሔር ይወዳችኋል። ስለሚወዳችሁም አንድ ሌላ እናንተን የሚወዳችሁን ሰው አዘጋጅቶላችኋል። ኢየሱስ ክርስቶስን ተቀበሉ፣ የዘላለም ሕይወትን ታገኛላችሁ። ሰው አይረዳኝም፣ እኔ ተስፋ የለኝም የሚሉ አስተሳሰቦች የብዙ ራሳቸውን የሚያጠፉ ሰዎች አስተሳሰቦች ናቸው። አንድ የማምንበትን ምስጢር ልንገራችሁ። ያላችሁበት ሁኔታ እንዲቀየር በቅድሚያ አስተሳሰባችሁን ነው መቀየር ያለባችሁ። ስለ ራሳችሁ ያላችሁን መጥፎ አስተሳሰብ ቀይሩና ከዚያ ውጤቱን ታዩታላችሁ። የህይወት ዓላማው ስህተት አለመስራት ሳይሆን ከስህተታችን ተምረን ጌታን ወደሚመስል ህይወት መምጣት ነው። መንፈስ ቅዱስም ያግዘናል። የእግዚአብሔር ቃል በትንቢተ ኤርምያስ ምዕራፍ 29 ላይ ለእናንተ የማሰባትን አሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም አሳብ ነው እንጂ የክፉ ነገር አይደለም ይላል። ስለዚህ ወደ እግዚአብሔር በኢየሱስ ክርስቶስ በኩል ስንቀርብ የሥጋም የነፍስም ረፍት ይሆንልናል። ይህንን ምስክርነት ላይክ እና ሼር በማድረግ ለብዙዎች አድርሱት። ሱፐርናቸራ ቻነልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማበርተኛ ሆኖ ጌታ አብዝቶ ይባርካችሁ።